እናንተም የምታረቁ እኔንም አስታርቆኝ ከምወደው ፍቅረኛ ተጣልቻለሁ ብላ እንግዲህ ሀይሚዬንና ቡራዬን እየለመነች ነበረ። በእርግጥ ሀይሚ ናት ጠንከር ያለች ያለችባት እንጂ፣ ብሩኬ እንኳስ ይቅርታ የኔም ህይወት ተበጥብጦ የአንችንም ህይወት በጠበጥኩት እና ምን ላድርግ ላስታርቅሽ ወይ ምናምን ሲላት፣ ዋናው ነገር በቃ ሀይሚ ባለችው ነገር ስላመነ ነው እና ሀይሚናት እሱን ማሳመን የምትችለው እያለች ትገኛለች። ሀይሚዬ ደግሞ በቃ የራሳቸው ጉዳይ፣ ከኔ ህይወት ውጡልኝ፣ በቃ የራሴን ህይወት ልኖር እያለች ነው። ከባድ ውሳኔ ነው የወሰነችው። ሀይምዬ ሶሲን ታያትና እኔ ሶሲን ታያትና፣ እባክሽን ቢያንስ ቡራዬን ማለት ነው ይቅርታውን ተቀበዩ፣ አያሳዝንሽም እንዴ? በጣም እኮ ነው የሚያሳዝን። አይኑ ከርተት ከርተት ተሲል ኧረ ተይ፣ ግፍ አለው የሰውም ግፍ አለው። የሰው ልጅ እኮ አንዴ ነው ይቅርታ የሚጠይቀው አይደለ እንዴ? ያንቺ ደግሞ በጣም ረዘመ እና ይቅርታውን ተቀበዩ። ዛሬማ እኮ ተስፋ ቆርጦ ራሱ ጥሏቸው ነው የሄደው መጨረሻ ላይ ጥሎ ሄደ እና ያሳዝናል። ብቻ ሶሲ፣ አንቹ ታመጩ፣ አንቹ ታሮጩ፣ ሆኖብሻል ነገሩ ሁሉ እንግዲህ በዛ ላይ ደግሞ የምታደርጊያቸው ሪያክሽኖች በጣም ከባድ ናቸው። ሀይሚዬን ምናልባት ቀንታም ይሆናል ወዘተ እያልሽ ነበረ በተደረገው ነገር እና ደግሞ ያው ቀድመሽ አንደኛ ቀድመሽ የምትገናኙት ከብሩኬ ጋር ነው። እሱም ያናድዳታል። እንዴ እንዴት ያናድዳት ምኔ እኔ እኔ ቀን አለሁ በነገራችን ላይ እንዴ ቀንታ ይሆናል ታያለሽ። እንዴ ለምን አትቀና? የምትወደው የምታፈቅረው ሰው ለዛውም፣ ደግሞ ያንን ነገር አድርጋችሁ አድርጋችሁ ስላችሁ ሌላ ነገር እንዳይመስላችሁ የኔ ውዶች ማለት ነው። እንደዛ አልጋ ቤት ይዛችሁ ፕራንክ ነው እንኳስ ተብሎ አሁን ደግሞ ቅድሚያ ሁለታችሁ ስትገናኙ ለእሷ ሌላ ነገር ነው የሚፈጥርባት። በእሷም ላይ አይፈረድም፣ በሀይሚ ላይ መፍረድ አይቻልም። እና ደግሞ ተረጃት ወይም ደግሞ ውጭ በቃ አንቺ ውጭና ከእነሱ ሕይወት ወተሽ ሶሲ፣ እነሱ በራሳቸው ሰዓት ይታረቃሉ። በእርግጥ እርግጠኛ ነኝ አንቺ ብትወጪ ብሩኬ ከሀይሚዬ ጋር ይታረቃል ብዬ አስባለሁ። አሁን የአንቺ መምጣት ባብረሻቸው እየደጋገምሽ እየደጋገምሽ ስለምትመጪ ይመስለኛል፣ ሀይሚም እልህ ውስጥ ገብታለች። በጣም እልህ ነው። አሁን እኮ እልህ ነው የተያያዙት። ሀይለኛ እልህ ማለት ነው። እና ስለዚህ አንቺ በራስሽ መንገድ ብትታረቂው ልጁን። ዳኒ ዳኒ ግን ፍቅረኛ ሆኖ እንደ ቤተሰብ ዳጊ ነው ዳኒ አለችው። አውቄዋለሁ። ቴክታክር ነው፣ አጠር ያለ ልጅ፣ አጠር ወጠር ያለ ልጅ ማለት ነው። ግን የአምስት ዓመት ምናምን ጓደኛዬ ነው ብላለች። ለማንኛውም የአስር ዓመት የሚሆን ግን በራስሽ መንገድ ብትሄጅ፣ ከነዚህ ልጆች ራቅ ብትሄጅ አሪፍ ነው። ብሩኬና ሀይሚ እስከዚህም አይቆዩም ነበረ፣ ይታረቁ ነበረ። እና እሱን ለምታረቅ ሀይሚ አታስፈልግም። ምክንያቱም ማመን ያለበት አንቺን እንጂ ሀይሚን አይደለም። እንዴ ሀይሚን አይደለም ለምን ሀይሚን ያምናታል? ከአንቺ በላይ አንቺን ነው፣ ከሀይሚ በላይ አንቺን ነው ማመን ያለበት ልጁ ምን ነካው? እሱ ይሄን ያክል ማለት ነው። ስለዚህ በራስሽ መንገድ ለምነሽ ምንም ብለሽም ብትታረቅ ይሻላል። እነሱ ደግሞ በራሳቸው መንገድ ይታረቃሉ። አሁን እሷን እል ውስጥ እያስገባሻት ነው ያለሹ። በቃ እል ውስጥ አሁን በአብራችሁ በመገናኘታችሁም ተናዳለች። ብቻ አንዳንድ ነገሮች አሉና ሀይሚዬም ደግሞ የኔ ቆንጆ አንቺ በጣም ብልህ ሴት ነሽ፣ ጠንካራ ሴት ነሽ። እና አሁን ላይ አንዳንድ ቃላቶች እየተናገርሽ ነው። ህይወታችሁን ኑሩ፣ ህይወቴ ልኑርበት የምትዩ ነገር እኔ አልቀበልም፣ አልቀበልም እንደዚህ አይነት ነገር። እና ለዚህ ነገር ደግሞ ክፍተት ባሰጪ በአሁን ሰዓት ማለት ነው የምትወጃት ጓደኛሽ፣ የምትወጃት ጓደኛሽ ባለሽን ትቀማሻለች ፍቅረኛሽን ትቀማሻለች። ከባድ ጊዜ ላይ ነው ያለ ነው አደለም? እድል ሰጠሽ ማለት ነው። እና ለእንደዚ አይነት ነገር እድል መስጠት የለብሽም። ብዙ ልጆች ትዳራቸው ይበጠበጣል፣ ትዳራቸውን ይቀሟቸዋል ማለት ነው አደለም? ሂድ ብለሽው ቀርቶ እና ልጁን ደግሞ ከባድ ውሳኔ እንዲወስን ምናምን ባታደርጊው ጥሩ ነው። እንደዚህ እየለመነሽ አንዳንድ ጊዜ ትዕግስት ሲያልቅ ይከብዳል እና ሀይምዬ ተረጁ ቢያንስ እሱን እሷን ታያ ሶሴ ታያት የራሷ ጉዳይ ነው ሶሴ አደለችም ህይወትሽን የምትኖረው ህይወትሽን የምትኖሪው ወደፊት ከብሩኬ ጋ ነው እና ከብሩኬ ጋ ተረጋግተሽ ብትነጋገሩ ጥሩ ነው ባይነኝ እኔ እንደ ራሴና እና ቤተሰብ ደግሞ ምን ትላላችሁ ሀሳብ አስተያየታችሁን ደግሞ እናንተ እስኪ በኮሜንት አስቀምጡልኝ ያለው ነገር ትንሽ አወዛጋቢና የሚደብር ነገር ነው። እንግዲህ የሰው ልጅ ያጠፋል፣ ይሳሳታል። ከይቅርታ በላይ ደግሞ ምንም የለም። ሁሌም ይቅርታ፣ አሁን በተደጋጋሚ ያው ይቅርታ። በእርግጥ ሶሲም ይቅርታ እያለች እኮ ነው። በነገራችን ላይ ስለ እውነት እንፍረድ ከተባለ ይቅርታ እያለች ነው። ግን ሀይሚዬ ትንሽ ጠንከር ብላለች ይቅርታቸውን ለመቀበል እና ሀይሚ፣ ነገር ማብረድ አለብሽ በቃ መተው ትተሽ ህይወትሽን ብትኖሪ አሪፍ ነው ባይነኝ። እንደኔ ይከብዳል፣ ግን እንደዚ አይነት ነገር እንዳይደገማችሁ ትምህርት ይሆናችሁ። በቃ ብሩኬም ፕራንክ ስታደርግ ቢያንስ እንደዚ አይነት ነገር ላለማድረግ መጠንቀቅ አለብህ ወደፊት አሁን አውቀሃል ማለት ነው። እርግጠኛ ነኝ አሁን ካለፈው ነገር ትማርበታለክ እሷን ምንድን ነው የሚያስቀይማት እሷን ምንድን ነው የሚያስደስታት የሚለው ነገር ሀይሚም እንደዛው። እንደውም ተመልካች አንድ ተመልካቼ ተከታታይ አይናት እና ይመስለኛል ብሩኬን ፕራንክ እያደረጉት ይሆናል ሶሲና ሀይሚ ተመካክረው ብላ ኮሜንት ጽፋልኛለች እና እኔ እንደዛም እየጠረጠርኩ ነው ቤተሰብ ምናልባት ሶሲ እና ሃይሚ ተመካክረው ብሩኬን ፕራንክ እያደረጉት ከሆነ የሚለውም ነገር ውስጤ አለ እና ብሩኬ በጣም እየተጨናነቀ ነው። እንደውም አይሰሙትም እኮ እሱን። የሚገርማችሁ ነገር ትኩረታቸው ሁለቱ እና ሁለቱ ብቻ ናቸው፣ ሃይሚዬ እና ሶሲ ማለት ነው። ብሩኬ በቃ ወደዛ ወደዚ ወደዛ ይላል። ሲነቃት ራሷ አትንካኝ ትለዋለች። ግን ተይ ሃይሚ እንደዛ አትበይው እውነት የሆነ ስሜት ይሰማዋል። አሁን በተደጋጋሚ የሆነ ሲይዛት አተያዘኝ የሆነ እጁን ወደዛ ምናምን እንትለዋለች እና እባክሽ፣ ና ይሚ እንደው ተረጁ፣ በቃ ተረጁ። ከባድ እኮ ነው። ወይኔ ካልሆነ ንግረፋችሁ እንዴኛ፣ ንግረፋችሁን፣ ቆንጥጣችሁ። ኧረ ሙሽዬ፣ ሙሽዬ፣ እነዚህ ልጅ ተቆጭልን፣ ተቆጭልን ተመልካችን እያስጨነቁ ነው። ብዙ ልጆች እየተጨነቁ ነው ያሉት። እና አሙሽዬ እናታችን ብሩኬንም ሀይሚንም ጥሪና፣ ተቆጭልን፣ አስታርቂልን። ፍጼ ሲየት ሄድ ፍፄ አንድ ቀን መቶ በዛው ጥፍታ አለኩ። ቤተሰብ ግን አየላች የፍፄ መጥፋት ራሱ እኔ አንድ ጥያቄ ሆኖብኛል አንድ ጥያቄ ሆኖብኛል። ምናልባት ማለት ነው አሁን እዚህ ጋር ብሩኬን እንዳለችው ልጅቷ ብሩኬን ፕራንክ እያደረጉት ነው ሶሲና ሀይሚ ተመካክረው ይመስለኛል ይሄ ነገር። አሁን ፍፄ መቅረት አልነበረበትም እንዴ፣ ጠበቅ አድርጎ መቆጣት ነበረበት እነዚህ ልጆች አይደለ? ቤተሰብ እንደዛ ነው እማስበው፣ በሀሳብ ደረጃ እንደ ሀሳብ ማለት ነው እና አሁን ነገ ደግሞ ይሄ ዳጊ የሚባለው ይመጣ ይሆናል። አስቦት ይመጣል። ይሄ ድራማ ግን አያቆምም፣ አያቆምም ይሄ ድራማ። አሁን ዳጊ ይመጣል። ከዛ በኋላ ዳጊ ከማን ጋር ነው የሚጣለው? ወይ ከብሩኬ ጋር ሊጣላ ይችላል። ምክንያቱም እንዴት ፍቅረኛ ይን ይዘሃት አልጋ ቤት ትገባለህ ብሎ ይጣላል። ከዳጊ ጋር ይቀጥላል ማለት ነው ከዛ አሁን ይሄን ልጅ ዛሬ ለጥፈው ትመጥተዋል ማለት ነው። እኔ እንደዛ ነው የሚመስለኝ። ከዛ በእሷ ቻናል ይለቀቃል። በሶስት ይቻናል ማለት ነው። እንደውም እየተጣጣፈ ነው የሚሄደው እሱ ከመጣማ ዳጊ ከመጣ በቃ እየተጣጣፈ ይሄዳል። ለማንኛውም ማለት ነው ውዶች ዬ ማሮች ዬ በጣም ብዙ ልጆች እየተጨናነቃችሁ ነው እያሰባችሁ ነው ግን አትጨናነቁ። የእውነት ለምላችሁ አትጨናነቁ ብሩኬ መቼም ቢሆን አይለያዩም። የእውነት መቼም ቢሆን አይለያዩም። እንደውም ብሩኬ ምን አለ፣ ከኔ ለመራቅ ፈልጋ ይሆናል ብዙ ምክንያት የምታበዛው ምናምን ብሏል። እና ብዙም እንዴ አንተ ካለ እሷ፣ እሷ ካላንተ እማይሆን ነገር እኮ ነው። ብራዬ አትጨናነቅ። በእርግጥ የጨነቀው ብዙ ያወራል። ብዙ ያወራል። ስንጨነቅ እኮ በቃ እንዲህ ይሆን እንዲህ ብሎ ይሆን ምናምን ምናምን እንላለን እና ያ ነገር ይመስለኛል እሱ ጋም ያለውና፣ በፍጹም ሊሆን አይችልም። እና ሄዱበት ነን ብለው እኔ ግን ሄዱበት ግን ስትሄዱበት ግን በሌላ ነገር ብትመጡ አሁን ተመልካች እየተጨናነቀ ነው ያለው እውነት ለመናገር ብዙ ልጆች ራሱን የሚጠይቁኛል ሀይም ማዚ ጨነቀን ምንድነው ነገሩ ምናምን ያው እንዳልኳችሁ የእርቁ ነገር የመጀመሪያ ቀን ነው እርቅ የተፈጠረው ግን ይሄ አንድ አንዱ ሰው ፕራንክ እየተደረገ ነው በቃ እና እናንተ እንዳትጨነቁ ነው የምለው እህቶቼ ስንት የሚያስጨንቅ ነገር አለን ታውቃላችሁ? ብዙ የሚያስጨንቅ ነገር አለን። እና ሰዎች በሚሉት በቃ ሊያዩ ነው አለቀለት፣ ሄደ ምናምን የሚባል ነገር ያ ያን ነገር ብዙም ከአይምሯችሁ ባታስገቡት አሪፍ ነው ብዬ አስባለሁ። ስለዚህ ሀይምይይን ቡራዬ እኔ የምፈልገው ወደ ራሳችሁ ተመልሳችሁ በሌላ ነገር እንድትመጡ አሁን ሀይሚ ሁለት መቶ ኪ በገባች ና በተገላገልን ቤተሰብ ሁለት መቶ ኪ ገብተው በተገላገልን ከዛ የሆነ ነገር ይመጣል። እስኪ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጓት፣ ሀይሚዬን ዝም ብላችሁ የምትከታተሏት ምናልባት ካላችሁ ሰብስክራይብ አድርጓት ሀይሚን። ከዛ ትገላገላላችሁ። አሁን ትንሽ ነው የቀረት፣ አምስት ሺህ ይመስለኛል ና ዘጠና አምስት ገብታለች አምስት ሺህ ሰዎች ደግሞ በቀን አሁን ለምሳሌ ቀን በቀን አንድ ሺ አንድ ሺህ ሰው ሰርስክ ላይ ያደርጋት አምስት ቀን ትሞላለች። ከዛ ብሩኬ ለሀይንዬ ቆንጆ ሰርፕራይዝ ያዘጋጅላታል።